በርካታ ዓመታት የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ተመስርቶ ቆይቷል። ይህ አካሄድ ግን ኢትዮጵያ መድረስ የምትፈልግበት ስፍራ ላይ ብቻውን የማይደርስ በመሆኑ እንደ ሀገር በተደረገው የሀገር በቀል የማክሮ ኢኮኖሚ ማሻሻ በአንድ ዘርፍ ላይ የተንጠለጠለውን ኢኮኖሚ ወደ ብዝሃ ዘርፍ እንዲቀይር አስችሏል። በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን፣ የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ እያነሳች ያለው የባህር በር ጥያቄም ከመብት ባሻገር ጠንካራ ኢኮኖሚን የመገንባትን ትል መያዘ ነው። ምሁራን ጠንካራ ኢኮኖሚን መገንባት መቻል ደግሞ ብሔራዊ ጥቅምን የማስጠበቂያና የልማት ጥያቄዎችን ማስፈጸሚያ አንዱ መንገድ መሆኑን ያነሳሉ። የኛ ብሔራዊ ጥቅም አንደኛው መገለጫው የኢኮኖሚ ሉዓላዊነት ነው። በኢኮኖሚ ሉዓላዊ ያልሆነ ሀገር ብሔራዊ ጥቅሙን ሊያስጠበቅ አይችልም ማለት ነው። ይህን ጥቅም ለማስጠበቅ የሚጠበቅብን ደግሞ ፈጣንና ዘላቂ የኢኮኖሚ እድገት ማስመዝገብ እንዲሁም የኢኮኖሚ ተጠቃሚነትን ለእያንዳንዱ ዜጋ ማረጋገጥ ይኖርብናል። እንደ ኢትዮጵያ ያሉ ትልልቅ ሀገሮች፣ ሰፊ የተፈጥሮ ሀብት ያላቸው ሀገሮች እንዲሁም ትልቅ ሕዝብ ያላቸው አገሮች ሌሎችም የሩቅ ምስራቅ እንደ ህንድ እንደ ቻይና መጥቀስ እንችላለን የተፈጥሮና የሕዝብ ሀብታቸውን በመጠቀም የብሔራዊ ጥቅማቸውን ለማስከበር ይገለገሉበታል። ይህንን አቅም ለመፍጠርም ያልተነኩ የኢኮኖሚ ዘርፎችን መለየትና መጠቀም እንደሚያስፈልግም ይታመናል። አሁን ከአጠቃላይ የገቢ ምርታችን አጠቃላይ የኢኮኖሚ ጂዲፒ የሚባለው ጋር ሲወዳደር አንድ ፐርሰንትና ከዛ በታች ነው ከማዕድን ሀብት እየተጠቀምን ያለ ነው። ሊቲየም ሰፊ ክምችት አለን፣ ኮፐር አለ፣ ጎልድን በስፋት ሌሎችም የከበሩ ማዕድኖቻችንን በብዛትና በአግባቡ መጠቀም ይኖርብናል። ምክንያቱም እሴቶችን በመጨመር ፕሮሰስ በማድረግ ለምሳሌ ወርቅንም ቢሆን ፕሮሰስ በማድረግ ሊቲየምን ፕሮሰስ በማድረግ እሴቶችን ጨምሮ መላክ ከነኚህ ፕሮሰስድ ከሆኑ ምርቶች የምናገኘው ገቢ ሞር ስቴብል ይሆናል። ማለት አስተማማኝ በሆነ መንገድ ከዛ የምናገኘውን ገቢ መጨመር እንችላለን። ስለዚህ የማዕድን ዘርፍ አንዱ ትልቅ ልንሰራበት የምንችለው ወሳኝ ሀብታችን ነው ተብሎ ሊወሰድ ይችላል። የሀገር ውስጥ ምርታማነትን ማሳደግና የውጭ ንግድ ላይ ማተኮር ጠንካራ ኢኮኖሚን ለመገንባት ወሳኝ እርምጃ ነው። አብዛኛው ምንሰራቸው የኢኮኖሚ ሉዓላዊነት የምንፈልግ ከሆነ ምንሰራቸው አብዛኞቹ ስራዎች ኤክስፖርት ፎከስ ሊሆን አለባቸው። አቅም እስከቻለ ድረስ ግብርናን የምንበለው፣ ማይኒንግ የምንበለው፣ ቱሪዝም የምንበለው ይህን የሚያረጋግጡ አቅጣጫዎች ስለሆኑ በደንብ መደገፍ ያለባቸው ማለት ምናልባት መንግስትም በአሁን ላይ ትኩረት ሰጥቶ የሰራቸው ያለው በደንብ መደገፍ ያለባቸው ሴክተሮች ስለሆኑ ማለት ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ አንዱ ትኩረትም የውጭ ንግዱን በመጨመር የንግድ ሚዛንን ማስጠበቅ ነው። በዚህም ኢትዮጵያ በአህጉር አቀፍና ዓለም አቀፋዊ ጥምረቶች ላይ ንቁ ተሳታፊ ልትሆን እንደሚገባትም ይገለጻል። ኢትዮጵያ የብሪክስ አባል ነች። እንደዚህ አይነት ብሎኮች ጋራ በመተባበር በዛ ብሎክ ውስጥ የሚገኘውን አድቫንቴጅ በመጠቀም በአፍሪካ ደረጃ ደግሞ የአፍሪካ ፍሪ ትሬድ ኮንቲኔንታል ኤሪያ የሚባል የንግድ ትስስር አለ። እንደዚህ አይነት የንግድ ትስስሮች ትልቅ የንግድ ብሎክ ስለሆነ የዛ አባል በመሆን በዛ ውስጥ ጥቅሞቻችንን ወደፊት በማምጣት ጥቅማችንን ልናስከብር እንችላለን። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አህጉራዊና አለም አቀፋዊ ተለዋዋጭ ሁኔታዎችን በጥልቀት መረዳት እንደሚገባትም ተመላክቷል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ ለመጠየቅ ደግሞ ስቱዲዮ እንግዳ ጋብዘናል እንግዳ